እዛ ሰላም አታን የመጣችሁ ሰላም አትንሷት ምናምን እንደው እኔ ስጨናነቅ ምናምን በቃ ዘራፍ እያለ ነው። እህቴ ላትን እኳ እያለ ነው ማለት ነው። እና በቃ ተውት አልኳቸው። እንዴት እየሆነ እንዲ ለእኔ እንደሆነ እውነት ነት ወንድሜ በቃ ለእኔ ነው የሚያግዘው ማለት ነው። እና በተረፈ እንግዲህ ይህንን ይመስላል ቪዲዮ ማለት ነው በአጭሩ። አጠር አድርጌ አረዘምኩት መሰለኝ። ተረፈ አሁን እኔ ባህር ዳር ላይ እርፍ ብዬ የተቀመጥኩበት ቦታ ነው ማለት ነው። እንደውም እስካሁን በቃ ያው ለነገሩ መግባት አቅተኝ ነው በጣም በቃ እርፍ ብዬ እንደፈለግኩ ነው የምወጣው፣ እንደፈለግኩ ነው የምገባው። በቃ ሰይድ ለምን የፈለገ ነገር ፍርጥ ብጭ ቢል አይመጣም ማለት ነው ወደ ባህር ዳር መምጣት። እኔ በእናትሽ ተወኝ ሰይድ፣ አትቀፈኝ። እኔ ምንም እንድታቅፈኝ ምን ማለት ነው ሰይድ። እንዴት ነው አንተ ጎንደር ትታ የምትሄደው እንግዲህ በአስቸኳይ ወደ ባህር ዳር ለመሄድ ተገደድኩኝ። ሱመያ እንደምታዩት ቤተሰቦቿም እያስቸገሯን ነው። ባህር ዳር ላይ ያሉት ክርስትና ተነሺ ልጆቹ ይነሱ አንቺም ተጠመቂ እያሏት ነው። እና በአስቸኳይ ተነስቻለሁ። እኔም ወደ ባህር ዳር ለመሄድ ትኬት ቆርጫለሁ። ለአዩም ስነግራት አዩ እንደዚህ እያበደች እያለቀሰች እያስቸገረች ነው። እንግዲህ ጉዞ ወደ ባህር ዳር ወደ ጎንደር ተነስቻለሁ። ቶሎ ልድረስላቸው ልጆቼም ክርስትና ሊያስነሳቸው እያሰቡ ነው። ሱመያን እያስገድዷት ነው ቤተሰብ ማለት ነው። ቤተሰቦቿ ክርስቲያን ስለሆኑ ምንም እንድታቅፈኝ ምን ማለት ነው? ሰይድ እንዴት ነው አንተ ጎንደር ትታ የምትሄደው? አናግረኝ ልጆቼን በእናትሽ፣ እኔ ልጆቼን እኮ ሰይድ እያናገርኩ ነው እኮ። አዩ ስሚኝ፣ አሁን ይኸውልሽ፣ ልጆቼን እንኳን ልጆቼን እንኳን አሁን ክርስትና ያነሳቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ፣ እዛ ቤት አለብኝ

እስኪ በሉት። እኔ እውነት ከብዶኛል። አሁን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻያለእአለም እኔ ሌላ ነገር እኮ አደለም እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። የሆነ ነገር ብታደረግም እሱ ይቅር ከዚህ በፊት ሄደበት የማታውቀው ሀገር። እኔ እንደውም ጎንደር ከምትሄድ እዚሁ የመን ሀያ ጊዜ ብትመላለስ ይሻላል አንቺ ምን ነው አገሬ ላይ አገሬ ላይ ለመሄድ ምንም እኔ ጎንደር ከምትል ጎንደር ሆነ መቀሌ ሆነ የትም ቢሆን አገሬ ነው ኢትዮጵያ ነው ገባሽ እንደውም የማላውቀው ሰው አገሬ የማላውቀው ቋንቋቸው እኔ የማላውቀው አገር ለኪ እና ጭራሽ ፓስፖርት ቢኖረኝ እኔ ጎንደር አልሄድም። ምን ችግር አለ? ፊቷን ደብቃ እንደሸፍታ እኮ ነው። ቤቴ ቁጭ ብላ በልታ እኮ ሚስጥር እንዳለ አወታታኝ ሄደች፣ ምንና ምን አረገች? ያረገች ነገር እኮ ያረገች ሚስጥር ማውጣት ቤት እራሱ አንተ እንዴት ደፍሮ ሰው ተደብቆ ያን ሁሉ ሰዓት፣ ሳውራ እንደዛ ተደብቃ መታፈ ነው ሰው። አሁን አንቺ አንቺ ፈርተሽ እንጂ እሷ ኮለተን እዛ ሰላም አታ የመጣችው ሰላም አትንሷት ምናምን፣ እንደው እኔ ስጨናነቅ ምናምን በቃ ዘራፍ እያለ ነው ህዴ እንዳትንኳት እያለ ነው ማለት ነው። እና በቃ ተውት አልኳቸው እንዴት እየሆነ ለእኔ ለኔ እንደሆነ እውነት ወንድሜ በቃ ለእኔ ነው የሚያግዘው። ማለት ነው እና በተረፈ እንግዲህ ይህንን ይመስላል ቪዲዮ ማለት ነው ባጭሩ፣ አጠር አድርጌ አረዘምኩት መሰለኝ። በተረፈ አሁን እኔ ባህር ዳር ላይ ርፍ ብዬ የተቀመጥኩበት ቦታ ነው ማለት ነው። እንደውም እስካሁን በቃ ያው ለነገሩ መግባት አቅቶኝ ነው። በጣም በቃ እርፍ ብዬ እንደፈለግኩ ነው የምወጣው፣ እንደፈለግኩ ነው የምገባው። በቃ ሳይድ፣ ለምን የፈለገ ነገር ቢፍርጥም ብጭ ብል አይመጣም ማለት ነው። ወደ ባህር ዳር መምጣት ደግሞ ወደ ጎንደር ልሄድ እኮ ነው። አዩ አንዱ ለቀንም እኮ አብረን ካደርም በቂ ነው። ገባሽ? ጎንደር አንድ ወር ሙሉ እዛ ሄደ እሷ ጋር ትቀመጣለች። አንዱ ለቀንም እኮ አብረን ካደርም በቂ ነው። ሳይድ፣ ጎንደር ነው የምሄደው አሁን። የምን አይደለም ያልኩሽ ሳይድ፣ ገብቶኛል እኮ ጎንደር አንተ ማን ነው? ተረጋግጥ አንዴ ላውራበት አንዴ ላውራበት። አሁን እናንተ ተረዳችሁ ነገር ምንድን ነው የመን? አሁን ሰዓት እየሄደ ነው። የመን እሷን ፍለጋ ሄደ ከየመን መጣ አንድ ቀን ለቀን ሆኗል። እኔ ጋ ሆኗል። እኔ አንተ ስጠብቅ ቆይቼ ነው አይደል? አዩ አንድ ነገር ልንገርሽ፣ ባለፈው አ ባለፈው ማለት ነው አንቺ ጋር ቆይቻለሁ። ገባሽ እስከዛሬ ድረስ ሱመያን ፍለጋ ሲዞር ስንት ወር ሊሆነኝ ነው? ወራቶችን እያስቆጠርኩ ነው። እሷን አንድም ቀን አላገኘኋትም። አንቺን በቅርቡ አግኝቼሻለሁ። እሷን ወይ ጫወተችብ ነው አሁን አልሀምድሊላሂ በይዛ የመን ሆኜ ቢሆንስ፣ ጎንደር የሚያው ነው እዚህ ኢትዮጵያ መምጣቷ እሷ አንድ ነገር ነው ገባሽ። ኢትዮጵያ መታለች። ኢትዮጵያን ያለችው አሁን ጎንደር ነው፣ እጄን ፈልጋት ሌላ ቦታ አይደለም። ወይ ባህር ዳር ነው ኖረው ወይ ጎንደር ነው ኖረው፣ ከዛ አታልፍም። ወይ ወደ አዲስ ተመለስ ይችላለች። በማለፈው ብትመጣ እንደዛ በረኪና ገዝቶ በረኪና ገዝቶልኝ ሄደ። ግን አሁን በረኪና ማጠጪም ጊዜው ረመዳን ነው። አንቺም ተረጋጊ እ ረመዳን ራሱ ነው። እኔ ያው ብቻዬን ብቻዬን ነው ማሳልፈው። ረመዳን ለራሱ ምን ማለት ነው? እሱ ና አሁን በቃ አዩ አሪኒ ነገ እናፍጥሮ፣ ያንም ምን? በእናትህ ተወኝ፣ በእናትህ ሰይድ አትቃፈኝ። ምንም እንድታቅፈኝ ምን ማለት ነው ሰይድ? እንዴት ነው አንተ ጎንደር ትተይ የምትሄደው?

በእኔ ነዴ ከእዛ ተፈቃደ ምንድን ነው ክርስትና የሚያነሱት? አሁን በእኔ ነዴ ማለት ያው በቃ እዛ ገባች አይደለ? ከባሏ ጋር ተለያይቷል ብሎ ክርስትና ካሰኔ

እስኪ በሉት እኔ እውነት ከብዶኛል ከአቅሜ በላይ